ብስምላህ አልሐምዱሊላህ ወሰላቱ ሰላም ዓለ ረሱሊላህ። እጅግ በጣም የሚገርምህን ነገር ልንገር። አላህ ስብሐነሁ ወተዓላ ቁርኣንን አወርዶልናል። ቁርኣንን ያወረደልን እንድናነበው፣ እንድንሰራበት። አጠር አድርጌ የሚገርምህን ነገር ልንገር። ይሄ ቁርኣን፣ በእጃችን ያለው ቁርኣን አላህ ስብሐነሁ ወተዓላ ትልቅ ደረጃ የሰጠው ነው እሱን ያነበበ እሱን የተማረ እሱን ያስተማረም ትልቅ ደረጃ አላህ ሰጥቶታል። ኸይሩኩም መን ተዓለመ ልቁርኣን ወዓለመህ ብለዋል ነቢያችን ስ ሰለም በላጫችሁ ቁርኣንን የተማረና ያስተማረ ነው ብለዋል። በዚህ በቁርኣን ውስጥ አላህ ስብሓን ወተዓላ ሁሉን ነገር አስቀምጦልናል። እጅግ የተቀደሰ ኪታባችን ነው። እጅግ የሚገርም ነገር እዚህ ውስጥ አሳይሃለሁ። አንድ ደቂቃ ብቻ ሰብር አድርግልኝ። አንድ ደቂቃ ብቻ ትግስት አስፈልገኛል። እናም አጠር ሳረግ በዚህ በተለይ በሳውዲ አረቢያ በሚታተመው ሙጀመዕ መሊክ ፋህት በሚባለው ማተሚያ ቤት የሚታተመው ቁርኣን ውስጡ ይሄን ይመስላል። ለምሳሌ ኦኬ እናም አንዱ ገስ አስራ አምስት መስመሮች አሉት። በአንዱ መስመር ቢያንስ ቢያንስ ቢያንስ ቢያንስ አስራ ቢያንስ ቢያንስ አስራ አምስት ይቅርታ፣ በአንዱ መስመር ቢያንስ ሰላሳ ቢያንስ ቢያንስ ሰላሳ ፊደሎች አሉ። በአንዱ መስመር ቢያንስ ቢያንስ ሠላሳ ፊደሎች አሉ። ነቢያችን ሰለላሁ ዓለይሂ ወሰለም ብለዋል፣ መንቀረአ ሐርፈን ምን ኪታብ እላህ ፈለሁ ብህ ሐሰና፣ ከቁርኣን ውስጥ አንድ ፊደል የቀራ ሰው በአንድ ፊደል ሠላሳ አጅር ያገኛል ብለዋል። አስር አጅር ያገኛል ብለዋል። ወላ አቁሉ አሊፍ ላሚም ሐርፍ ነገር ግን ብለዋል ነቢያችን ሰለላሁ ዓለይሂ ወሰለም፣ አንዱን አሊፍ ላሚም አንድ ሐርፍ ነው አለልም ብለዋል። ወላኪን ነገር ግን አሊፉን ሐርፍ አሊፍ ራሱን የቻለ ፊደል ነው። ላም ፊደል ነው። ሚም ፊደል ነው። አሊፍ ላም ሚም ብለን ብትቀራ ሶስት ፊደልን የቀራኸው፣ ሰላሳ አጅር አለ። ተመልከት፣ በአንዱ መስመር ቢያንስ በአቨሬጅ ሰላሳ መስመሮች አሉ፣ ቢያንስ በአቨሬጅ እና ሰላሳን በ15 አባዛ፣ ወይ ደግሞ ሰላሳን በ10 አባዛ። ሰላሳ በአስር 300 ነው። እንደገና ደግሞ መስመሩ 15 መስመር ነው። 15 ሲባዛ በ300፣ 450 ይሆናል። ሱብሓነላህ፣ 4500 ይቅርታ፣ 4500 ይሆናል እና ታዲያ ችላ አላልንም። ይህንን መእጅር ይሄ አጅር ብዙ እያለፈን አይደል? በየቀኑ እንኳን ብንቀራ አንድ መስመር ብንቀራ፣ አይቅርታ አንድ ገጽ አንድ ገጽ ብንቀራ 450፣ 4500 አጅር እናገኛለን ቢያንስ። ታዲያ ሁለት የቀራ እንዴት ይሆናል? ሁለት ሁለት ገጽ የቀራ ከዚያ በላይ የቀራ። እሺ አልችልም አልክ፣ የማይችል ሊኖር ይችላል። አልተመቸህም እንበል። ሌሎች ቢቀሩት እና አንተ አጅሩን ማግኘት አትፈልግም? አዎ፣ አጭሮ መንገድ፣ ይሄን ቪዲዮ ሼር አድርግ። በአንተ ሰበብ የሚቀራው የሱን አጅር ታገኛለህ፣ ታገኛለህ። አዳሉ አልኸይር ከፋይል ብለዋል። ነቢያችን ሰለላሁ ዓለይሂ ወሰለም ወደ ኸይር ያመላከተ ወደ ደግ ያመላከተ ሰው በእሱ ሰበብ የሰራ ሰው እነሱም የሚያገኙትን አጅር ያመላከተው ሰውም አጅሩን ያገኛል ብለዋል። ስለዚህ ችላ እንዳትል፣ ይህንን ቪዲዮ ሼር እናደርግ። የት እንደሚደርስ ስንት ቤት እንደሚደርስ ስንት ሰዎች ገል በዚች ዓለም ላይ በየቤቱ እንዲዞር እናደርግ? ይሄ ቪዲዮ እናም? እስቲ አሁኑ ጀምረን ሼር እናደርገው። እኔ ልቅራ፣ አንተም ትቀራለህ፣ አንቺም ትቀሪያለሽ። ካልቻልን ደግሞ ለሰው ሰው የሚቀራውን እናገኛለን። ቢያንስ ቢያንስ ከቁርኣን መጨረሻ እንኳን ቢሆን ብንቀራ፣ ከቁርኣን መጨረሻ ቁል ሁወላሁ አሐድ፣ ቁል አዑዙ ብረቢል ፈለቅ፣ ቁል አዑዙ ብረቢ ናስን ብንቀራ ቀላል አይደለም። አጅሮ የትና የት ነው። ታዲያ ይህን አጅር ማግኘት አንፈልግም? የማትፈልግ እኔ እንጃ ያለ አይመስለኝም። ስለዚህ ሼር እናድርግ፣ የም ቪዲዮ ለሰዎች እናዳርስ። ሰዎች ባንተ በኔ ሰበብ፣ በአንቺ ሰበብ ሲቀሩ አጅሩን አንቺም ታገኛለሽ፣ አንተም ታገኛለህ። አንድ ሺህ ሰው ቢቀራ የዚህን የአንድ ሺህን ሰዎች አጅር ታገኛለህ፣ ታገኛለሽ። ምክንያቱም አንተ ነህ ያመላከትካቸው ያመለከትካቸው አንቺ ነሽ ያመላከትሻቸው። ስለዚህ ወደ ኸይር እናመላክት፣ ወደ ኸይር ሰዎችን እናስታውስ። ሰዎችን በኸይር ያስታወሰ እነሱ ሰዎች የሰሩበትን አንተም አጅሩን ታገኛለህ፣ እኔም አጅሩን አገኛለሁ። ሁላችንም አጅሩ ተካፋይ እንሆናለን። ተመልከት፣ በአንድ ገጽ ውስጥ ቢያንስ አራት ሺ አምስት መቶ አጅር ወይም ደግሞ ሐሰና ይጠብቀናል ብለናል። እንሻ አላህ ደግሞ አላህ ለፈለገው ሰው ኢላ ሰብዕመት የዕፍ ወደ ሰባት መቶ እጥፍ ያደርግለታል ብለዋል። ኢላ አብአፍን ከረ ከዛ የበለጡ እጥፍ ድርቦች ያደርጋል ብለዋል። እንደ ንያው እንደ እክላሱ ነው። ስንት ጎበዞች አሉ በመካከላችን ንያቸው በጣም ጥርት ያለ ያ ሰው ቢቀራና አጅሩን ተካፋይ ብሆን አልወድም? እወዳለሁ። እኔም እወዳለሁ፣ አንችም ትወጃለሽ፣ አንተም ትወዳለህ፣ ሁላችንም እንወዳለን። ሼር እናድርግ፣ እናዳርስ። አላህ ስብሓንሁ ወተዓላ ሁሌ ወደ ኸይር የምንጣራ ያደርገን፣ ወደ ኸይር ሰዎችን የምናስታውስ ያደርገን፣ ከመጥፎ ሰዎችን በመከልከል የምናስታውስ ያደርገን። አላህ በኸይሩ ይወፍቀን። ሼር እናደርግ፣ ካሁኑ በርቱ። ጀዛኩሙላ ኸይር። አላህ በኸይር ላይ ሁሌ ይሰብስበን።